ጤና ይስጥልኝ፣ ክብራት ተመልካቾቻችን፣ ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። ሀረር የዓለም ቱሪዝም ከተሞች ፌዴሬሽን አባል መሆኗን የሀረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ሆንግ ኮንግ በተካሄደ የዓለም ቱሪዝም ከተሞች ፌዴሬሽን ጉባኤ ሀረር ከተማ ያቀረበችው የአባልነት ጥያቄ ተቀባይነት አግኝቷል ሲሉ በማህበራዊ ትስስር ገጻቸው አስታውቀዋል። ሀረር ከተማ የፌዴሬሽኑ አባል መሆኗን ሀረርን ከሌሎች ከተሞች ጋር ለማስተሳሰርና አብሮ ለመስራት እንዲሁም የቱሪዝም ዘርፉን ለማነቃቃት ትልቅ አቅም እንደሚፈጥር ገልጸዋል። እንደ አውሮፓውያን አቆጣጠር በ2023 ሀረር ሀረር የዓለም የቅርስ ከተሞች አባል ሆና መመዝገቧ ይታወቃል። የሀረርን የማንሰራራት ዘመን ተጠናክሮ ይቀጥላል ሲሉ ርዕሰ መስተዳድር አቶ ኦርዲን በድሬ አስታውቀዋል። ሀረር ከተማ የዓለም ቱሪዝም ከተሞች ፌዴሬሽን አባል በመሆኗ የድሬዳዋ ከተማ አስተዳደር ከንቲባ ከድር ጆሀር የእንኳን ደስ አላችሁ መልእክት አስተላለፉ። ከንቲባው በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም ሀረር ከተማ የዓለም ቱሪዝም ከተሞች ፌዴሬሽን አባል በመሆኗ የተሰማኝን ልባዊ ደስታ በራሴና በድሬዳዋ አስተዳደር ስም ገልጻለሁ ብለዋል። በዚህም ለመላው የሀረሪ ክልል ሕዝብ እንኳን ደስ አላችሁ ለማለት እወዳለሁ በማለትም መልእክታቸውን አስተላልፈዋል። የሀረር ከተማ የኮሪደር ልማት የከተማዋን ውበት የገለጠ ና ተመራጭ የቱሪዝም መዳረሻነቷን የሚያሳድግ መሆኑን የአረብ ሀገራት ግንኙነት ተመራማሪ ና ተንታኙ አቶ ዛሂድ ዘይዳን አልሐረሪ ገለጹ በከተማው እየተከናወኑና እየተከናወኑ የሚገኙ የኮሪደር ልማት ስራዎች ሀረርን እንደ ስሟ ውብ ጽዱና ደረጃዋን የጠበቀች እንድትሆን ማስቻሉንም ገልጸዋል ፍቃዱ በላይ የሀረር ከተማ የኮሪደር ልማት የከተማዋን ውበት የገለጸ ና ተመራጭ የቱሪዝም መዳረሻነቷን የሚያሳድግ መሆኑን የአረብ ሀገራት ግንኙነት ተመራማሪ ና ተንታኙ አቶ ዛሂድ ዘይዳን አልሐረር ገለጹ። አቶ ዛሂድ እንደገለጹት በሀገር ደረጃ የተጀመሩ የልማት ስራዎች ዜጎች ምቹና ዘመናዊ የሆነ አካባቢ እንዲኖራቸው ያስቻለ ከመሆኑ በተጨማሪ የዜጎችን ኢኮኖሚያዊ ና ማህበራዊ ተጠቃሚነት ያሳደገ ነው ብለዋል። በከተማው የተከናወኑ ና የተከናወኑ የሚገኙ የኮሪደር ልማት ስራዎች ሀረርም እንደ ስማ ውብ ጽዱና ደረጃው እንደጠበቀች እንድትሆን ማስቻሉን ገልጸዋል። የኮሪደር ልማት ስራ ሰፋዊ ከተማዋን ታሪክና ቀደምት ስልጣኔ በሚመጥን መልኩ የመሰረተ ልማት አቅርቦት የጨመረ ፕሮጀክት ስለመሆኑም አንስተዋል። አካባቢያዊ ሀብትንና አቅምን ጥቅም ላይ በዋለ የተከናወነውና ና እየተከናወነ የሚገኘው የኮሪደር ልማት ለሌሎች ከተሞችም በተሞክሮነት የሚወሰድ ነው ብለዋል። አቶ ዛሄድ አክለውም በጀጎል ዓለም አቀፍ ቅርስና ዙሪያ የተከናወኑ ልማቶች ትላንት ከአባቶቻችን የተረከብነውን ታሪክና ቅርስ ህልውና የሚያስጠብቁ መሆናቸውን ተናግረዋል። የመልሶ ልማት ስራው ቅርሱን ጠብቆ ለመጪው ትውልድ ለማስተላለፍ ብሎም ቋሚ ሀብት መፍጠርን ታሳቢ ባደረገ መልኩ የተከናወነ መሆኑን መገንዘባቸውን ገልጸዋል። ተገልጸዋል። በተለይም በጀጎላ ዓለም አቀፍ ቅርስ ውስጥና ዙሪያ ቀደም ሲል በቆሻሻ የተዘጉና ምቹ ያልነበሩ መንገዶች መልሰው እንዲለሙ ማድረግ ለማህበረሰቡ ማረፊያና ምቹ መኖሪያነት እንዲሆን ተደርጎ በማየታቸው የተሰማቸውን ደስታ ገልጸዋል። ተማሪዎች የተመጣጠነ ምግብ እንዲያገኙ በትምህርት ቤት ግቢ ውስጥ የተለያዩ አትክልቶች እያመረቱ መሆኑን የሸንኮር አንደኛ ደረጃ ትምህርት ቤት አስታወቀ። በትምህርት ቤቱ 781 ተማሪዎች የምገባ ስርዓቱ ተጠቃሚ መሆናቸውም ተገልጿል። ዘገባው የትዕግስት በለጠ ነው። ያብስራ አሰግድ ተማሪዎች የተመጣጠነ ምግብ እንዲያገኙ በትምህርት ቤት ግቢ ውስጥ የተለያዩ አትክልቶች እያመረቱ መሆኑን የሸንኮር አንደኛ ደረጃ ትምህርት ቤት አስታውቋል። የትምህርት ቤቱ ርዕሰ መምህር አቶ ተስፋዬ እሸቴ ከሀረሪ መገናኛ ብዙሃን ኤጀንሲ ጋር በነበራቸው ቆይታ የተማሪዎች ምገባ ተማሪው ከትምህርት እንዳይቀር እና የመቀንጨር በሽታን ለመከላከል ትልቅ አስተዋጽኦ ያለው መሆኑን ገልጸዋል። አሁን ላይ በትምህርት ቤቱ 781 ተማሪዎች በተማሪ ምገባ ፕሮግራም ተጠቃሚ መሆናቸውንም ተናግረዋል። የተማሪዎች ምገባ ዘላቂ ተቀባይነት እንዲኖረው መምህራን በራስ ተናሳሽነት በትምህርት ቤቱ ግቢ ውስጥ የተለያዩ አትክልቶች እያመረቱ እንደሚገኝ ገልጸዋል። በሚመረተው አትክልት የሚዘጋጀው የተመጣጠነ ምግብ ተማሪዎች የመቀንጨር በሽታ እንዳይዛቸው ያደርጋል ሲሉ አስታውቋል። ትምህርት ቤታችን የምገባ ፕሮግራም ተጀምሯል። ይህ የምገባ ፕሮግራም ደግሞ መንግሥት የራሱን ወጪ አውጥቶ ተማሪዎችን እንዲመገቡና ተማሪዎች ከትምህርት ቦታ ገበታ እንዳይቀሩ፣ ተማሪዎች እንዳያረፍዱ፣ አንዳንድ አቅመ ደካማ ተማሪዎችን ራሱ ለመደገፍ ተብሎ የተዘጋጀ የመርሃ ግብር ነው። የምገባ ፕሮግራም በመሆኑ እኛ ደግሞ በትምህርት ቤታችን ደግሞ ባለን መሬት ላይ ለምገባ ፕሮግራም ተጨማሪ የሚሆን የሚሆን ለጓሮ አትክልቶችን የተለያዩ የጓሮ አትክልቶችን በማምረት ለምገባ ፕሮግራም እንዲሁን በማለት ነው ይህን ነገር አዘጋጅተን ያወጣር ነው ማለት ነው። ቀደም ሲል በትምህርት ቤቱ ግቢ በቆሎና ማሽላ ሲመረት የነበረ መሆኑን ገልጸው አሁን እየተመረተ ያለው አትክልት ብዙ ፋይዳ አለው ብለው ተመሳሳይ ተግባር በትምህርት ቤቶች ሊስፋፋ ይገባል ሲሉም ተናግረዋል። ከዚህ በፊት ይሄ ቦታ ላይ ሌሎች እንትኖች ነበር የሚተከሉበት፣ ማለትም የሰብል እርሻዎች ነበር። በቆሎ ማሽላም ነበር የሚዘራበት። ለምን እሱን ትተን ለአካባቢውም ህብረተሰብ ተጠቃሚ እንዲሆን ወይም ደግሞ ተማሪዎችም እዚህ ተመጋቢ ሆነው የአካባቢ ህብረተሰብ ከኛ ላይ አይቶ ይህን ነገር እንዲያስፋፋ በሚል ሰበብ በዚህ በትምህርት ቤት ውስጥ ጀምረናል ማለት ነው። በዘንድሮ ዓመት ይህን ጀምረን የምታዩ እርሻ በጥቅል ጎመን ይሄ አበባ ጎመን፣ ጥቅል ጎመን፣ ቆስጣ፣ የተለያዩ ሰላጣ፣ የተለያዩ ነገሮችን በመትከል በምገባ ፕሮግራም እገዛ እንዲያደርግ በሚል ነው ይህን ነገር ያዘጋጅተን ያመጣ ነው ማለት ነው። በአጠቃላይ በዚህ በትምህርት ቤት በዘንድሮ ዓመት ወደ ወንድ አራት መቶ አራት ሴት ሶስት መቶ ሰባ ሰባት ተማሪዎች የምገባ ፕሮግራም ይጀመራል፣ ይካሄዳል። ይህም ማለት ምንድን ነው? ከኬጂ ከቅድመ መደበኛ አንስቶ እስከ አራተኛ ክፍል ያሉ ተማሪዎችን ምገባ ይደረግላቸዋል ማለት ነው። በትምህርት ቤቱ እየተሰራ ባለው ምግቤን ከጓሮዬ እንቅስቃሴ ለደገፈ ሁሉ ምስጋናቸውን አቅርበዋል። በትምህርት ቤቱ የምገባ ተጠቃሚ ተማሪዎች ምገባው ከተጀመረ ወዲህ ማርፈድ መቀነሱን አስታውቀው ያለ ሀሳብ ትምህርታቸውን እንደሚከታተሉም ተናግረዋል። ምንም በርኖታ የትምህርት ቤት ምገባው እንዳናረብት አድርጎናል። እንዳንቀርም ረድቶናል። በትምህርት ቤት እየተመገብን ነው ደስም ብሎናል። ኛንለናችኑ ለገ ገ ኛንሲ ጎደሙ ጀልቀበራ ኦራፈቹ ጆሌለ እንዲስቴጀቴ ትምህርት ቤት ምገባ ከተጀመረ የማርፈድ መጠን ቀንሷል። ትምህርታችንንም በአግባቡ እየተከታተልን እንገኛለን። በቃ ረጉዳና ገመቹ ቀበች በነገር አቀፍ ዘገባዎች አለፍን። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት ምቤት ዝናሽ ታጊያቸው በቪየትናም ሀኖይ ይፋዊ የስራ ጉብኝት አደረጉ። በሌላ ዜና በባለሙያ የማይፈጸም ኢንሳት እርድ በቆዳ ጥራት ላይ ያሉት ተጽዕኖ በማሳደር ከዘርፎ የሚገኘው ገቢ እንዲቀንስ ምክንያት መሆኑን የኢንዱስትሪ ሚኒስቴር አስታወቀ። ይህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርብልናለች። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በቬትናም ሃኖይ ይፋዊ የስራ ጉብኝት አድርገዋል። ጠቅላይ ሚኒስትሩ በቆይታቸው ከቪትናም የፀሐይ ኃይል ማመንጫዎች በማምረት ወደ ውጭ የሚልከውን ቶዩ ሶላር የተባለውን ፋብሪካ ጎብኝተዋል። ድርጅቱ በቅርቡ በሐዋሳ ኢንዱስትሪ ፓርክ በመግባት በኢትዮጵያ ስራ መጀመሩን የጽህፈት ቤቱ መረጃ አመልክቷል። ጠቅላይ ሚኒስትሩ ድርጅቱ ከፀሐይ ኃይል ማመንጫ ምርት ባሻገር የኃይል ማመንጫ ፋብሪካ እንዲያቋቁም ጥሪ አቅርበዋል። ይህም ኢትዮጵያ ከያዘችው የአረንጓዴ አሻራ ፖሊሲ ጋር የተናበበ በማድረግ ላይ ላለው የኃይል ጥያቄ ምላሽ በመስጠት ሊያግዝ እንደሚችልም አመልክተዋል። በባለሙያ የማይፈጸም የእንስሳት እርድ በቆዳ ጥራት ላይ አሉታዊ ተጽዕኖ በማሳደር ከዘርፉ የሚገኘው ገቢ እንዲቀንስ ምክንያት መሆኑን የኢንዱስትሪ ሚኒስቴር አስታወቀ። የኢንዱስትሪ ሚኒስትር ዴታ ታረቀኝ ብሉልታ የእንስሳት እርባታው ስጋን እንጂ ቆዳን ታሳቢ አለማድረጉን አንስተዋል። ይህ አመለካከት ለእርድ የሚሰጠውን ትኩረት በመቀነስ የእንስሳት ቆዳ ጥራት እንዲጓደልና ለሚፈለገው ጥቅም እንዳይውል ማድረጉን አመልክተዋል። በዓላትን ተከትሎ በባለሙያ የማይፈጸም የእንስሳት እርድ ደግሞ በቆዳ ጥራት ላይ አሉታዊ ተጽዕኖ በማሳደር ከዘርፉ የሚጠበቀውን ገቢ እንዳይገኝ እያደረገ መሆኑንም አብራርተዋል። እንደ ሚኒስትር ዴታው ገለጻ ኢትዮጵያ የእንስሳት ቆዳን ጥራትና ተወዳዳሪነት ለማሳደግ የቆዳ ልማት ስትራቴጂ አውጥታ መተግበር ጀምራለች። በስትራቴጂው በቆዳ ጥራት ላይ ያጋጠሙ ያሉ ችግሮች በጥናት መለየታቸውንና ለዚህ የሚሆን መፍትሔ መቀመጡንም አንስተዋል። ከእንስሳት እርባታ ጀምሮ የቆዳ ጥራትን ለማስጠበቅና በየአካባቢው የሚፈጸም የእንስሳት እርድን ለመከላከል ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑንም ነው ያብራሩት። ባለፉት 9 ወራት ወደ ውጭ ከተላከ የቡና ምርት ከ1.5 ቢሊዮን ዶላር በላይ ገቢ ተገኝቷል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ያለፉት 9 ወራት የቡና ንግድ አፋጸምን አስመልክቶ ጋዜጣዊ መግለጫ ሰጥተዋል። የባለስልጣኑ ዋና ዳይሬክተር በዚህ ወቅት እንዳሉት ባለፉት 9 ወራት ወደ ውጭ ከተላከ የቡና ምርት ከ1.5 ቢሊዮን ዶላር በላይ ገቢ ተገኝቷል። ባለፉት 9 ወራት 299,607 ቶን ቡና በመላክ ከእቅድ በላይ ማሳካት መቻሉንም ጠቅሰው በዘርፉ የተገኘው የውጭ ምንዛሬም ከፍተኛ መሆኑን ገልጸዋል። በኦሮሚያ ክልል ለትንሳኤ በዓል መሰረታዊ የፍጆታ እቃዎች በስፋትና በተመጣጣኝ ዋጋ ለገበያ እየቀረቡ መሆኑን የክልሉ ንግድ ቢሮ አስታውቋል። የቢሮው ምክትል ኃላፊ አቶ ተስፋዬ ገሾ እንዳሉት በበዓሉ የመሠረታዊ ፍጆታ እቃዎች እጥረት እንዳይከሰት አስፈላጊውን ዝግጅት ተደርጓል። በተለይም በክልሉ በየደረጃው ኮሚቴ ተዋቅሮ ከሚመለከቷቸው አካላት ጋር በቅንጅት መሰራቱን አስረድተዋል። ከመደበኛ ገበያ በተጨማሪ በባዛሮችና ኤግዚቢሽኖች እንዲሁም 5 57 የቅዳሜና እሁድ ገበያዎች የበዓል ፍጆታ እቃዎች ለተጠቃሚዎች በተመጣጣኝ ዋጋ እየቀረቡ ነውን ብለዋል። ህብረተሰቡ ለትንሣኤ በዓል በቂ ምርት መኖሩን ተገንዝቦ በተረጋጋ ሁኔታ እንዲሸምጥ ያስገነዘቡት ምክትል ኃላፊው ነጋዴዎች አላስፈላጊ የዋጋ ጭማሪ ከማድረግ እንዲቆጠቡ ማሳስበዋል። ዜጎች ለበዓሉ ጊዜ ያለፈባቸውንና ባዕድ ነገር የተቀላቀለባቸው ምርቶች እንዳይገዙ ጥንቃቄ እንዲያደርጉ አስገንዝበዋል። በክልሉ በሁሉም ደረጃዎች የተዋቀረ ኮሚቴ የበዓል ገበያው በተገቢው ሁኔታ እንዲሳለጥ አስፈላጊውን ቁጥጥር እንደሚያደርግም አስታውቀዋል። ክብራት ተመልካቾቻችን፣ ከሀረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተፈትላችሁ ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰናይ ጊዜ።